የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የክልሉ ኢንተርፕራይዝና ስራ ዕድል ፈጠራ ቢሮ ኃላፊ ዶክተር አበባየሁ ታደሰ መጋቢት 24 በኢትዮጵያ ታሪክ ትልቅ የፖለቲካ እጥፋት የተደረገበት ታሪካዊ ቀን ነው ብለዋል። በኢትዮጵያ ታሪክ መንግስታት ለረዥም ዓመታት ስልጣን በመያዝ በጠመንጃ በመምራት እና በኃይል የመግዛት ልምድ የተቀለበሰበት በመሆኑ በፖለቲካው የመጣው ለውጥ ቀላል እንዳልሆነ ዶክተር አበባየሁ ገልጸዋል። ለውጥ ያስፈልገናል። ኢትዮጵያ በዚህ መንገድ ልትመራ አትችልም። የሦስት መቶ ዓመት የአራት መቶ ዓመት ስለነ ካርል ማክስ ስለነ ማውዘ ዶንክ እየተናገረን ያለ ዶግማ ኢትዮጵያን ወደፊት አያራምዳትም በሚል አዲስ የፖለቲካ እሳቤ አሰባሳቢ የሆነ ትርክት በመደመር እሳቤ አገራችንን ከቁልቁለት ጉዞ እየታደገ ሐሳብ የተተነሰሰበት ይህ ሐሳብ ደግሞ ቤተ መንግስት የገባበትን ቀን መጋቢት 24 ላይ የምናከብረው ማለት ነው። ግብርናው ያልዘመንና የሀገሪቱን ሕዝብ መመገብ ያልቻለ እንደነበረ ገልጸው ከለውጡ ወዲህ ትኩረት በመሰጠቱም በእርዳታ ይገባ የነበረውን ስንዴ ሀገር ውስጥ በማምረት የውጭ ምንዛሬን ያስቀረ ሰባት የለውጥ ዓመታትን አስቆጥረናል ነው ያሉት። ግብርናችን መካናይዝ መደረግ አለበት፣ ኩታ ገጠም ግብርና መሆን መቻል አለበት ብለን በኩታ ገጠም ግብርና ብቻ በማምረት በመቻላችን ባልሳደሩ ላይ የኤክስተንሽን አገልግሎት እርስ በርስ ልምድ በመላወጥ ከ29 በመቶ በላይ የሚሆን የምርታማነት እድገት የሚያመነጭ ነው። ከዚህ በተጨማሪ ስንደን በመለመን ነው የምንታወ ስንደን መለመን ሳይሆን ኤክስፖርት ማድረግ ችለናል። 350 ሺህ ኩንታል በአመት ከምናመርትበት በ218 ዛሬ 15 ሚሊዮን ኩንታል የምናመርት ሆነናል። የጋሙ ዞን ዋና አስተዳዳሪን ዶክተር ደምስ አድማሱ የለውጡ መንግስት ተግዳሮቶችን በማለፍ ከጫፍ እስከ ጫፍ በማስተሳሰርና በአንድነት ለውጥ እንዲመጣ ማድረጉን አስረድተዋል። ሰፋፊ መሬቶች ለእርሻ እንዲውሉ በማድረግ የውጭ ምንዛሬን በማስቀረት ለጎረቤት ሀገራት የተረፍንበትና የህዝቦች የልማት ጥያቄ ምላሽ ያገኘው በለውጡ መንግስት እንደሆነም ገልጸዋል። በኢኮኖሚው መስክ በግብርናው የሌማቱ ርፋት በቡናና ሌሎች ዘርፎች አርሶ አደሮቻችን፣ በዘርፉ የተሰማሩ ኢንቨስተሮች ቴክኖሎጂን በመጠቀም ምርትና ምርታማነትን እንዲያሳድጉ ሰፋፊ መሬት እርሻ እንዲውል በማድረግ ምግብ ዋስትና ማረጋገጥ ብቻም ሳይሆን የውጭ ምንዛሪ በሚያስገኙ ዘርፎች በትኩረት ተሰርቷል። የአረንጓዴ አሻራ አካባቢን በመጠበቅና በመንከባከብ ረገድ ከአገር አልፎ ለጎረቤት የአፍሪካ አገሮች ልምድ የተሰጠበትና ውዳትም የተመዘገበበት ነው። በመፍጠንና መፍጠር እሳቤ በርካታ ስራዎች መሠራታቸውን የገለጹት ዶክተር ደምስ የሰባት አመት ድሎች ላይ ቆመን ነገን የተሻለ ለማድረግ እንተጋለን ብለዋል። በመድረኩ ተገኝተው የእንኳን ደህና መጣችሁ መልእክት ያስተላለፉት የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ መጋቢት 24 በለውጡ መንግስት እንደ ሀገር የተመዘገቡ ለውጦችን የምንዘክርበትና አዳዲስ ምዕራፎችን የምንጀምርበት መሆኑን አስረድተዋል። ከዛሬ ሰባት አመት በፊት የነበረውን የፖለቲካ ስርዓት የቀየረ አጋር የተባሉ ህዝቦች ውሳኔ ሰጭ የሆኑበትና በተቋማዊ የፈረጁ የፖለቲካ ፓርቲዎች ተፎካካሪ የሆነው በገዢው መንግስት ለወከላቸው ህዝብ ስልጣን እንዲኖራቸው መደረጉ ከለውጡ ትሩፋቶች ቀዳሚ ነው። በውጭ ለእንጀራ ከሚንከራተቱ ዜጎች የሚንከራቱ ዜጎች ወደ እናት ሀገራቸው በመመለስ በበጎ ፈቃድ የአረጋያን መኖሪያ ማነጽና ሰው ተኮር ማህበራዊ አገልግሎቶች በመስጠት ተጨባጭ ውጤቶችን ውጭቶች የተመዘገቡበት ሲሆን የሀገራችንና ህዝቦቿ ታሪክ አክሎም ቅብሉነት ያለው ሀገረ መንግስት ለመገንባት እድል የሰጠና ነፃና ገለልተኛ የዴሞክራሲ ስርዓት የገነባ ፓርቲ ነው ብለዋል። በመድረኩም በምሁራን የተዘጋጀ ሰነድ ቀርቦ የፓናል ውይይት የተካሄደ ሲሆን በማስስፖርት በፈረስ ጉግስና በተለያዩ ኩነቶች በድምቀት ተከብሮ